እንዴት አላችሁ ሁሉ ሰላም። እንግዲህ በዚህ መልክ ደጋግም የምመጣው ጊዜ ከመቆጠብ አንጻር ነው። ተመልካቾች፣ አሜሪካ በጣም እየታመሰች ነው። አሜሪካ ፖለቲካዋ በጣም እየተናጋባት ነው። ውስጥ ላይ ያለው ችግሯ በጣም ፈተናው እየበዛ ነው። ፕሬዚዳንት ዶናልድ ትራምፕ የሚያሳልፏቸው ውሳኔዎች የመንግስት መስሪያ ቤቶች ፌዴራሎቹ ማለት ነው እንዲዘጉ እስከ ማድረግም ደርሰዋል። ከዛም ደግሞ የተለያዩ ብሔራዊ ጦራቸውን እያንቀሳቀሱ ነው። አሜሪካ ኦፍኮርስ፣ በጣም በሚያስፈራ ሁኔታ ከዚህ ቀደም እንደነገርኳችሁ በተፈጥሮ አደጋ ስትታመስ ነበረ በሰደድ ሰዓት በጎርፍ፣ በመሬት መንቀጥቀጥ፣ በተለያዩ ችግሮች ከአየር መስለውጥ ጋር የተገናኙ ጉዳዮች ጭምር ተካተውበት በጣም ፈተናዋ በስቶባት ነበረ። አሁን ደግሞ ፕሬዚዳንት ዶናልድ ትራምፕ ራሳቸው በጦር እያመሷት ይገኛል። ወይም ደግሞ በወታደራዊ አቅምና እንቅስቃሴ ወይም ወታደሮችን በማሰማራት በተለያዩ ከተሞች ዴሞክራቶችን ኢላማ ውስጥ እያስገቡ ጫና እየፈጠሩ ነው የሚሉ ሀሳቦች እየወጡ ነው። ስለዚህ አሜሪካ በእርግጥም በተለያዩ አጋጣሚዎች እንደዚህ አይነት ውጥረት ውስጥ ለምንድነው የገባቸው የሚሉ ጥያቄዎች እየተነሱ ነው እና ይሄኛው ዶናልድ ትራምፕ ከኢሚግሬሽን ጋር ወይም ደግሞ ከዚህ ከፍልሰት ከስደተኞች ጋር በተገናኘ የሚያ የሚገልጿቸው ሀሳቦች እንደዚህ ከተመሳሳይ ጾታ ጋር የተገናኙ ጉዳዮችን በሚመለከት የሚያራምዷቸው አቋሞች እነዚህ ጥያቄዎች በተለያየ አቅጣጫ በርትተው እንዲነሱ የሚያደርጉ ሆነዋል ና ትራምፕ ምንድን ነው እንደዚህ የሆነው አሜሪካ ለምንድን ነው እንደዚህ ጫና ውስጥ የገባችው የሚለውን ጉዳይ መመልከት ያስፈልጋል ኤኒዌይ ለዚህ ጉዳይ መነሻ ያደረገን ልክ እንደዚህ ቀደሙ በሎስ አንጀለስ እንደሆነው በዋሽንግተን ዲሲ እንደሆነው በሌሎች አካባቢዎችም እንደሆነው በቺካጎም ናሽናል ጋርድ ወይም ደግሞ ብሔራዊ ዘቡን ለማሰማራት ፕሬዚዳንት ዶናልድ ትራምፕ ኦቶራይዝ በማድረጋቸው ወይም ደግሞ ስልጣናቸውን ተጠቅመው ትዕዛዝ በመስጠታቸው ነውና ቺካጎ ውስጥ ጦር እንዲሰፍር ወይም ደግሞ እነዚህ ናሽናል ጋርድ ብሔራዊ ዘብ የሚባሉት እንዲገቡ አድርገዋል። እንዲገቡ ትእዛዝ ሰጥተዋል እና ይሄ ምን ማለት ነው? የአሜሪካ ፖለቲካ ከዚህ በፊት ከነበረው በተለያየ አጋጣሚ አሁን የተለየ እንደሆነ የሚያሳይና ጭንቀት የሚፈጥር ሆኗል። የፌዴራል ባለስልጣናት እንደምታስታውሱት ወይም ደግሞ የፌዴራል ጀጆች በኦሪገን አካባቢ ቴምፖራሪሊ በጊዜያዊነት የፕሬዚዳንት ዶናልድ ትራምፕን አስተዳደር ጦር ወይም ብሔራዊ ዘቡን እንዳያሰፍር ከልክሎ ነበረ። ያ ማለት ናሽናል ጋርዱ በፖርትላንድ ኦሪገን እንዳይሰፍር መከልከሉ ይታወሳል። ይህኛው ከልክሎ የፌዴራል ዳኞችን ከከለከሉ በኋላ ፕሬዚዳንት ዶናልድ ትራምፕ የሚወስዷቸው እርምጃዎች ደግሞ ምንድን ነው የሚያመጡት? ምን አይነት ጣጣ አለባቸው? የሚል ጥያቄም ማስነሳቱ አልቀረም። ና እንግዲህ አውትራይዝ አረጉ ሶስት መቶ የሚሆኑ የናሽናል ጋርድ ትሩፕስ ወይም ደግሞ የብሔራዊ ዘብ ጦር በቺካጎ ብሔራዊ ዘቦቹ በቺካጎ እንዲሰፍሩ ስልጣናቸውን ተጠቅመው ወይም ደግሞ ኢሹ አድርገዋል። ኦርደር ሰጥተዋል። አፍተር ዊክስ ኦፍ ትሬትኒንግ ቱ ዱ ሶ ኦቨር ኦብጀክት ኦብጀክሽንስ ኦፍ ሎካል ሊደርስ የአካባቢው አስተዳዳሪዎች ዶናልድ ትራምፕ ይህን ማድረግ አይችሉም በሚል ተደጋጋሚ ክስ ሲያቀርቡ እንደዚሁም ተፈርዶባቸውም ነበር። ፕሬዚዳንት ዶናልድ ትራምፕ ወይም ደግሞ ለምንድን ነው እንደዚህ የሚደረገው የሚል ጥያቄ ኦብጀክሽን ነበራቸው፣ አንቀበለውም ብለው ነበረ። ግን እሳቸው ሶስት መቶ የሚሆኑ የጦሩ አባላት ብሔራዊ ዘብ የሚባሉት ናሽናል ጋርድስ እንዲሰማሩ ትእዛዝ ሰጥተዋል ወይም ኦትራይዝ አድርገዋል። ይሄ ምን ማለት ነው? በጣም ብዙዎች በጥያቄ መልክ እያነሱት የሚገኝ ጉዳይ ነው። ፕሬዚዳንት ትራምፕ ሶስት መቶዎችን እንትን ሲሉ ብዙ ጥያቄ ያስነሳል። እንግዲህ ፕሮቴክት የሚያደርጉት የምንድን ነው? የፌዴራል ኦፊሰሮችን ወይም ደግሞ አስቴት የፌዴራል ባለስልጣናትን እና ከዛ ደግሞ ሀብትን፣ የአሜሪካን መንግስት ሀብት የፌዴራሉን። መጀመሪያ የሚጠብቀው የክልሉ ወይም ደግሞ የግዛቱ ነበረ፣ አሁን ግን የፌዴራሉ ኃይል እንዲጠብቅ፣ የአሜሪካ መንግስት ዋናው እንዲጠብቅ እያደረጉ ነው። የዋይት ሀውስ ስፖክስማን አቢጌያል ጃክሰን ናቸው ይህን ያረጋገጡት። ስለዚህ በአሜሪካ ሕገ መንግስት ደግሞ አንድ ግዛት ያ ያለው አቅም አቅም እንዳይመስላችሁ አንድ የአንድ ግዛት አስተዳዳሪ ያለው አቅም አቅም እንዳይመስላችሁ እንደኛ ሀገር የክልል መሪዎች ሳይሆን ልክ ፕሬዚደንቱን መፎካከር የሚችል የፕሬዚደንቱን ውሳኔ በዚህ በዛ ብለው ማስቀረት የሚችሉ አቅም ያላቸው ናቸው እና በቀላሉ የሚታዩ አይደሉም። ሰው ይሄኛውን ጥሰው ነው ፕሬዚዳንት ዶናልድ ትራምፕ ጉዳዩ እየተመለከቱት ያሉት ና ምንድን ነው ያሉት ጃክሰን ፕሬዚዳንት ትራምፕ ዊል ናት ተርን ብላይንድ አይ ቱ

ፕሎጊንግ አሜሪካን ሴሪስ የአሜሪካ ከተሞች በህገ ወጦች ሲታመሱ ወይም ደግሞ ህግ አልባ የሆኑ ጉዳዮች ላይ ህግ አልባ ወይም ደግሞ ከህግ ውጭ የሆኑ ጉዳዮችን እንቅስቃሴዎች የተመለከቱ አይናቸውን ጨፍነው አይመለከቱም ወይም ደግሞ ፊታቸውን አያዞሩም የሚል ሀሳብ ነው የሰጡት። እና የዴሞክራቲ የዚ ኢሊኖይስ የዴሞክራቲክ ወይም የዴሞክራቶቹ ፓርቲ ገዢ ጄቢ ፕሪትስከር ይባላሉ። እሳቸው ደግሞ የትራምፕ እቅድ ትራምፕ ያመጡት ሀሳብ የዩኤስ የአሜሪካ የቦርደር ምንድን ነው፣ የድንበር ተቆጣጣሪ ሀይሎች እንግዲህ ድንበር ላይ የጉምርክ ተቆጣጣሪ በምንለው እንደኛ ሀገር ማለት ነው። የቦርደር ተቆጣጣሪ የድንበር ተቆጣጣሪ ሀይሎች አንዲት ሴትን በቺካጎ መጥተው ከጣሉ በኋላ ወይም ከመቷት በኋላ ነው ፕሬዚዳንት ዶናልድ ትራምፕ ትዕዛዛቸውን በዚህ ልክ ያሳለፉት፣ እና ይሄኛው ምን ያህል አደገኛ እንደሆነ መገመት አያቅታችሁም የሚል ሀሳብ ነው ፕሪስከር እየሰጡትና ያው የዴሞክራቶችና የሪፐብሊካኖች የፖለቲካ ልዩነት በስፋት እየታየ እንደሆነ ይጠቁማል። የሆምላንድ ሴኩሪቲ ስፖክስ ፐርሰን ደግሞ የሆምላንድ ሴኩሪቲ ማለት የሀገር ውስጥ ደህንነት የሚቆጣጠረው ሚኒስቴር መስሪያ ቤት እንደማለት ነው። ቅዳሜ ዕለት ሀሳብ ሰጥቶ ነበረ። በዚህ አጋጣሚ ወይም ደግሞ ኢንፎርስ ለማድረግ ህግን ለማስከበር ኢንፎርስመንት ለማስፈጸም ወይም ደግሞ ህግን ለማስፈጸም ኦፊ ሰር ሲሪየስሊ ሲሪስሊ በሚሄዱበት አጋጣሚ ባለስልጣናት ወይም ኦፊሰሮች ይሄኛውን የአይሲ የሆምላንድ ሴኩሪቲ ሰዎች ጉዳዩን ለመቆጣጠር በሞከሩበት ሰዓት በከባዱ ተጎድተዋል። ጉዳት ሰርቶ ደርሶባቸዋል። ይህን ጉዳት ታዲያ እንዴት እናስታመው የሚል ጥያቄ ያነሳሉ። እንግዲህ ይህችም ሴት የተጎዳችው ወይም ደግሞ ሾት የተደረገችው የተተኮሰባት በዚህ ራምፕድ ካርስ ኢንቱ ቬሂክልስ ዩዝድ ባይ ዩስ ኢሚግሬሽን ኤንድ ከስተም ኢንፎርስመንት አይ ሲ ኤጀንሲ ነው። ምን ለማለት ፈልገው ነው? ይቺ ሴትዮ የተተኮሰባት እንግዲህ በራሱ እንቅስቃሴ በራሷ ህገወጥ አይነት ሙድ ውስጥ ነበረች ና ከዛ እሱን ታሳቢ በማድረግ ነው ጥቃቱ የተደረሰባት። ግን ሴትዮዋ ምንም አልሆነችም። በራሷ እየነዳች ነው የገባችው ሆስፒታል። ስለዚህ አልተጎዳችም። የተመታችው ደግሞ በዚህ ራበርስ በሚባሉት ወይም ደግሞ በጎማ አይነት ጥይቶች፣ በጭስ አይነት ነገር ነው እንጂ በትክክለኛ ቡሌት አይደለም የሚል ሀሳብ ሰጥተዋል። የአይሲኢ ወይም ደግሞ የሆምላንድ ሴኩሪቲ ወይም ኢሚግሬሽን ና ኢሚግሬሽን ያው ፍልሰት ነው እንደምታውቁት። ከስተም ኢንፎርስመንት ከስተም የጉምሩክ ማለት ነው። ኢንፎርስመንት ያው ህግ ማስከበር ነው። እነዚህ የነዚህ ሀይል አይሲ ይባላል በጥቅሉ። ይሄኛው የተለያዩ ስራዎችን መስራት ስላለበት ጉዳዩን በቀላሉ አይመለከተውም። ስለዚህ የተኮስንም ራሱ ፔፐር መሳይ ስፕሬ ነው ወይም ደግሞ በፔፐር መልክ ተበትኖ የመሄድ ና ሎውደድ ረበር ክብደት ያለው ረበሩ ሆኖ ምንድን ነው ጎማ ሆኖ ክብደት ያለው ግን ሰዎች ላይ ሲያርፍ የተወሰነ በፕሬዠሩ አማካኝነት ጫና ሊፈጥር የሚችል ነው እንጂ ጥይት ትክክለኛውን ጥይት አልጠቀምንም የሚል ሀሳብ ነው እየሰጡት እና የአሜሪካ የአገር ውስጥ ደህንነት መስሪያ ቤቱ በተለይም ደግሞ በክሪስቲ ኖኤም በኩል ወይም ደግሞ የመስሪያ ቤቱ ኃላፊ እንደተናገሩት ከሆነ በኤክስ ገጻቸው ላይ ይፋ ያደረጉት ሀሳብ አለ። እሱን ግምት ውስጥ ማስገባት ያስፈልጋል። ስፔሻል ኦፕሬሽን ያስፈልጋል፣ ቱ ኮንትሮል ደ ሲን ኢን ቺካጎስ ቬሪ ዴንጀረስ ኤሪያ ወይም ደግሞ በዛ አካባቢ ያሉ አካባቢዎች ላይ ወይም ደግሞ ኔበርሁድ በተባሉ ለምሳሌ በብሬተን ፓርክ አካባቢ ላይ ራሱ የተጨማሪ ኃይል ያስፈልጋል የሚል ሂሳባዊ ስሌት ውስጥ ገብተዋል እና ይሄኛው አስቸጋሪ ነው። ስለዚህ ፕሬዚዳንት ዶናልድ ትራምፕ የሕገ መንግስቱ ምን ይላል የሚለውን ግምት ውስጥ ማላስገቡም በተለይም አይ ቲንክ አስራ ሰባት ሰባ ዘጠኝ የሚል እንትናላቸው 1879 ምናምን በእሱ አማካኝነት እየተመሩ አይደለም፣ ትራምፕ አሜሪካን ችግር ውስጥ እያስገቡ ነው የሚል ጥያቄም እየተነሳባቸው ይገኛል። ግን ትራምፕ ደግሞ አሜሪካን ለመጠበቅ በምንም መለኪያ ይሁን በምን እኔ በዚህ ልክ አቋማችን ዝንፍ አይልም። በበርታታ በብርቱ ጦራችን ሁኔታዎችን መቆጣጠር እንችላለን የሚል ሀሳብ ነው የሰጡት። ከዚህ ቀደም በእርግጥ እንደምታኩት እንደምታውቁት እናንተ ብዙ ነገሮች አሉ አለ ትራምፕ የመከላከያ ሚኒስትሩን ወደ ጦር ሚኒስትር ሲቀይሩ ጦራቸው በተለይም ደግሞ በተለያየ አጋጣሚና በተለያየ ቦታ ላይ ሆነው የሚቆጣጠሩትን አካባቢዎች አቅም ከፍ በማድረግ ሂደት ውስጥ ጦራቸው አስፈላጊ እንደሆነ በከተሞች ላይ ጦራቸው እንዲሰማራ የማድረግ ወይም ደግሞ አቅሙን በዛ ላይ በቃ ሰርፕራይዝንግሊ የመጨመር ፍላጎት እንዳላቸው የሚያሳዩ መረጃዎችን ነበረ ሲሰጡ የነበሩት ፕሬዚዳንት ዶናልድ ትራምፕ። ና አሁን ውጥረቱ ከውጭ ብቻ አይደለም፣ ደን ቻይና፣ ሩሲያ እያላቸው አትቀጥሉ ውጥረቱ እዚህ ሀገር ውስጥ ጭምር ነው የሚል ሀሳብ ሲሰጡ ነበር። ና ፕሬዚዳንት ዶናልድ ትራምፕ ነዛን ሁሉ ግምት ውስጥ ያስገባ የፖሊሲ ለውጥ ስለሚያስፈልግ የተለያዩ ሂደቶችን ለመከተል ግድ ብሏቸው ነበረ። እንግዲ ተመልካቾቻችን፣ አሜሪካ በእጅጉ በመታመስ ሂደት ላይ ናት። ስለዚህ ምን ተፈጠረ? የተለያዩ ሂሳባዊ ስሌቶችን ማየት ያስፈልጋል። ስለዚህ የአሜሪካው ፕሬዚዳንት ዶናልድ ትራምፕ እነዚህን ሂደቶች የሚከተሉባቸውን አጋጣሚዎች ማየትም ያስፈልጋል። ከዚህ ቀደም በነበሩት ጊዜያት ወይም ደግሞ የነበረውን የፖለቲካ ሂደት ለሚያስታውስ ሰው ቀላል አይደለም። አሜሪካ ላይ ያለው አሁን ብዙ ችግሮች የሚፈጠሩ ባቸው አካባቢዎች በኦሪገን አካባቢም አይደለም በተለያዩ በዋሽንግተንም እንደዚህ ደግሞ በሎስ አንጀልስም የነበሩ ይሄ ናሽናል ጋርዱ ሲሰለፍ ወይም ደግሞ ህጉን ተጥሷል ብለው ሲያስቡ የዴሞክራት አካባቢዎች በተለይም ፕሬዚዳንት ዶናልድ ትራምፕ ዴሞክራቶቹ የሚያስተዳድሩባቸው ቦታዎች ላይ ነው ግምት ውስጥ አስገብተው ወይም ደግሞ ጫናውን ከፍ የሚያደርጉትና እነዚህን ጉዳዮች ታሳቢ ማድረግ በእርግጥም አስቸጋሪ ሁኔታዎችን ያስመለክታል እና ብዙ ብዙዎች አሁን ፕሮቴስት አለ። ጦራቸውን ሰብስበው ነበረ። በመላው ዓለም ላይ የሚገኙ የአሜሪካ የጦር አባላት ወይም ደግሞ መሪዎችን ሰብስበው ሀሳብ ሲሰጡ ነበረ። እንደምታስታውሱ ዶናልድ ትራምፕ ይሄኛው የ በቃ ለጦርነት ተዘጋጁ የሚል ሀሳብ ነበረ። በእርግጥ ፔታክሰትም በዚህ ልክ ነው ሀሳባቸውን የሰጡት፣ ሬዲ ፎር ዋር ወይም ደግሞ ለጦርነት ተዘጋጁ፣ ለጦርነት ተዘጋጁ የተባለው እንግዲህ በሀገር ውስጥም ላለው በውጭም ላለው ውጥረት መፍትሄ ሊሆን የሚችል ጉዳይን ማምጣት አለባቸው የሚል ሀሳብ ስለነበረባቸው ነው። ና ይሄኛው የአሜሪካ ኮንግረስ በእርግጥ የተለያዩ ሀሳቦችን የተለያዩ ትርጉም ያላቸው ጉዳዮችን ያሳልፋል ተብሎ ይጠበቃል። ግን ደግሞ የአሜሪካ ኮንግረስም ሆነ የታችኛው ምክር ቤትም የላይኛው ምክር ቤትም በጥቅሉ ኮንግረሱ በአሜሪካ ሪፐብሊካኖች እነ ዶናልድ ትራምፕ በሚመሩት ልክ የተቃኘ ስለሆነ በቀላሉ ጊቫፕም አያረጉም ፕሬዚዳንት ዶናልድ ትራምፕ ሊያረጉም አይችሉም ግን እነዚህ እነዚህ ጉዳዮች በጣም የተለያዩ ግምቶች አለም ላይ እንዲኖሩ እያደረጋል ና እንደነ ቻይና ያሉ ሀገራት እንደነ ራሽያ ያሉ ሀገራት የአሜሪካ የውስጥ ፖለቲካ ላይ መግባት አይችሉም እንደምታቁት መግባት አይችሉም የተባለው ምንድን ነው አንደኛው አንደኛ ፖሊሲያቸውም አይፈቅደም ሲቀጥል አሜሪካ ውስጥ መግባት በጣም አስቸጋሪም ስለሆነ ፈተናውን ሊያበዛው ይችላል። ግን ይሄኛውን ጉዳይ እንዲባባስ ደግሞ በተለይም እንደነ ፑቲን ያሉት ፕሬዝደንቶች ጉዳዮችን በተለየ አጋጣሚ ማባባስ ይፈልጋሉ። የእሳቸው ፍላጎት በዚህ ፖለቲካ ውስጥ አልፈው የአሜሪካን ፖለቲካ ማመስ ይፈልጋሉ ና ይህን ለማድረግ ደግሞ በጣም ጉዳዮች በራሳቸው መንገድ እየተመቻቹላቸው ነው እና ይሄኛውን እንዴት አድርገን መፍትሄ እንስጠው የሚል ትልቅ አቋም ያለው ጉዳይ ነው እየተነሳ ያለው ና ስለዚህ ፑቲን ምናልባት አልቃ ሊገቡ ይችላሉ ካገኙት የቻይና ፖለቲከኞችን በስለላውን በምንም ውስጥ ሊገቡ ይችላሉ ና ብዙ ማረጋገጫ የሌላቸው ሀሳቦች ግን እነ ፕሬዚዳንት ዶናልድ ትራምፕን አቋምና ሀሳብ በተለያየ መንገድ አቅጣጫ መመልከት ሊያስችል የሚችል ወይም ደግሞ እነዚህ የተቃውሞ ሂደቶችን መልኩ ሊለውጥ የሚችሉ ጉዳዮችን ለማየት እድሉን የፈጠረ ሁኔታዎች አሉ ና ዓለም ላይ ያሉ ንትርኮችን መፍትሄ ሳይሰጡ ፕሬዚዳንት ዶናልድ ትራምፕ ደግሞ እንዲህ አይነት አስቸጋሪ ሁኔታዎችን ለምን ፈጠሩ የሚል ብዙ ሀሳቦች ይነሳሉ። ግን አሁን ፕሬዚዳንት ዶናልድ ትራምፕ የሚሄዱባቸው ርቀቶችም ሆነ በተለይ አጋጣሚ ደግሞ ምልከታዊ በዚህ ልክ ነው ብለው የሚያስቡባቸውን ጉዳዮች ሲመለከቱ ሁሉም ነገር በጣም በተጣራ መልኩ ሁሉም ነገር ዓለምን ፖለቲካ በማይነካ መልኩ ይሆናል ማለት አይደለም። የአሜሪካ ፖለቲካ ምን ያህል ኢትዮጵያውያንና አሜሪካ ውስጥ አሉ ብለን ስንወስድ እንኳን ምን ያህሎቹ በስደት ውስጥ ናቸው ብለን ስናስብ እንኳን እንደዚህ አይነት ችግሮችን በእርግጥም ሊያመጣ የሚ የሚችል ሆኖ በመገኘቱ አስቸጋሪ ጊዜዎችን አለማችን ልትመለከት ትችላለች። ምክንያቱም አሜሪካ ላይ የተፈጠረ ጉዳይ ነው ብቻ ነው ተብሎ ስለማይታሰብ መረጃውን ለማጋራት ያህል ነው። እናንተ ኮሜንት አስተያየት መስጠት ትችላላችሁ። አብራችሁን ስለነበራችሁ ወደፊትም አብረን ስለምንሰራ እጅጉን አመሰግናለሁ። ቢኒያም ካሴ ነበርኩኝ። ታንክ ዩ ቨርማች